ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን እንደምን ቆይታችኋል? ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ የሚደርሱትን መረጃዎች ልናጋራችሁ ሚሊዮን ሙሴ ሙሴና ሰብላ አበበ ከመላው ዝግጅት ክፍሉ ባልደረቦቻችን ጋር በመሆን እዚህ ተገኝተናል። በ አብራችሁን በመቆየት እንደተከታተሉ እናንተም ከወዲሁ በ ክብር እንጋብዛለን። ቀዳሚ ወዳደረግ ናቸው ወደ ሀገር ውስጥ ጉዳያችን እናልፋለን። የ የመቀሌ ቅርንጫፍ እንባ ጠባቂ ተቋም ከ ከቀረቡ ሁለት መቶ ሀምሳ መዝገቦች ተቀባይነት ያገኘው ሰላሳ አንዱ ብቻ መሆኑን አስታወቀ። ባለፉት ዘጠኝ ወራት በአፈጻጸም ሂደት ላይ የነበሩ አምስት መዝገቦች ውሳኔ ያገኙ መሆኑን የመቀሌ ቅርንጫፍ እንባ ጠባቂ ተቋም አስታውቀዋል። ከእነዚህ አምስት መዝገቦች ውስጥም የፖሊስ ጉዳይ አንዱ የነበረ ሲሆን ተቋሙ ወደ ስራ እንዲመለሱ በሰጠው ውሳኔ መሰረትም 3200 የሚሆኑት ወደ ስራ ይመለሳሉ ተብሎ ታስቦ ጊዜያዊ አስተዳድሩ ወደ ስራ እንዲመለሱ ውሳኔ አስተላልፎ መመሪያ በማውጣት አንድ ሺ አካባቢ የሚሆኑት ወደ ስልጠና መግባታቸውም ተገልጿል። ሌሎች አባላት ያልመጡበት ምክንያት አልታወቀምና ቴሌቪዥንን ጨምሮ በተለያዩ ማህበራዊ ሚዲያዎች ጥሪ መደረጉ ተገልጾ በስልጠናው ላይ የሚገኙት ወደ ስራ መመለሳቸው ተነግሯል። ሌላም በአፈጻጸም ላይ የነበረ አንድ አይነ ስውር ሁለት መቶ ሃምሳ ካሬ መሬት እንዲያገኝም ተደርጓል። እስከ ግንቦታ ድረስ ባሉት ቀናት በቀረቡ አንድ መቶ ሃምሳ መዝገቦች ውስጥ ተቀባይነት ያገኙት ሰላሳ አንዱ ብቻ መሆናቸውን ለብስራት ሬዲዮ የተናገሩት የተቋሙ ጽህፈት ቤት ኃላፊ አቶ ጻይ አንባይ ናቸው። እነዚህም ሰላሳ አንድ መዝገቦች ወደ ምርምራ ተመርተው ውሳኔ ያገኙ ሲሆን ሁለቱ ብቻ በሂደት ላይ እንደሚገኙ ቢያገኙም፣ ኃላፊው ተናግረዋል። ከአንድ መቶ ሀምሳ መዝገቦች ውስጥ ተቋሙ የማየት ስልጣን የሌለው የወንጀል የግል የምክር ቤትና የፍርድ ቤት ጉዳዮችም ይገኙበታል። ከዚህም ባሻገር ሁለት ከያታይ እርከን ያላቸው ኃላፊዎችም ወይም የአስፈጻሚ አካላት ምላሽ ባለመስጠታቸውም ውሳኔ ያላገኙ መዝገቦችም መኖራቸው ተገልጿል። በአስፈጻሚ አካላት በኩል ያሉ ችግሮች አሁንም ድረስ አለመስተካከላቸውን የተናገሩት ኃላፊው አስፈጻሚ አካላት ቅሬታ ለሚቀርብ በማንኛውም ዜጋ መልስ ለመስጠት ፈቃደኛ እንዲሆኑ ጥሪ አቅርበዋል። ያጋጠመው የበጀት እጥረት እንዳለ ያለ ሆኖ የነዳጅ እጥረት ችግር ከበፊቱ በተወሰነ መልኩ ቢሻሻልም አስፈቅደን የሚመደብልን ለምንሄድባቸው ዘጠኝ ወረዳዎች እየበቃን አይደለምም ብለዋል። ህብረተሰቡን በታሪፍ ጉዳይ በጣም እየተቸገሩ መሆናቸውን ለሽሬ በታሪፍ አምስት መቶ ሀምሳ የሚከፍሉትን አንድ ሺ ሁለት መቶ እየከፈሉ መሆናቸውን አቶ ጸሀዬ ጨምረው ገልጸዋል። ስትል መባወርቅ ደዘግባለች። ከኔ ይልቅ እናትን መርጠህ ሄደሃል በማለት የገዛ ልጁ ላይ አሰቃቂ ዲያ የፈጸመው አባት በእስራት ተቀጣ። በምስራቅ ሀረርጌ ዞን ኮምቦልቻ ወረዳ ኢፍቱ ሀዋሬ በተባለ ቀበሌ ከእኔ ይልቅ እናትን መርጠህ ሄደሃል ያለው አባት በልጁ ላይ በፈጸመው አሰቃቂ የግድያ ወንጀል በእስራት ተቀጥቷል። የምስራቅ ሀረርጌ ዞን አቃቢ ግጽፈት ቤት የተለያዩ ወንጀሎችና የነብስ ግድያ ምርመራ ዳይሬክቶሬት መግለጫ እንደሚያመላክተው ተከሳሽ መሐመድ አህመድ የተባለው ግለሰብ ከትዳር አጋሩ ጋር በፈጠሩት አለመግባት ሁለቱ ጥንዶች በፍች የተለያዩ እንደሆነ ተገልጸዋል። የባልና ሚስት ፍቺን ተከትሎ የአስራ አራት ዓመት አንድ ልጃቸው ጃፋር መሐመድ በወቅቱ ከእናቱ ጋር መኖር ፈልጋለሁ በማለት እናቱን መርጦ አብሮ መኖር እንደጀመረም ተገልጸዋል። የአስራ አራት ዓመቱ ጃፋር መሐመድ አህመድ ከወራት በኋላ ግን ከእናቱ ጋር መኖር ስላልቻለ ወደ አባቱ ጋር ሊመለስ ይገደዳል። መጋቢት አንድ ቀን 2017 ዓ ም ወላጅ አባቱ ቤት በመምጣት አባቱ ጋር መኖር እንደሚፈልግ ገልጾ በአባቱ ቤት ገብቶ መተኛቱም ተገልጿል። ይሁን እንጂ ያኔ ከእኔ ጋር ኑር ስልህ እናቱን ወግኖ ከእናቱ ጋር መኖር ከጀመረ በኋላ ዛሬ እኔ ሌላ ትዳር ልመሰረት ስል የመጣ ሌላ ተልእኮ ኖሮት ነው በሚል አጉል ጥርጣሬ አባት ከሌሊት አስር ሰዓት ላይ ልጁ በተኛበት እንቅልፍ ላይ እያለ በመጥረቢያ አንገቱ ላይ በመምታት ለሞት እንደዳረገውም ተገልጿል። በዚህም መሰረት ተከሳሹ ድርጊቱን ከፈጸመ በኋላ ንጋት ላይ ተ ተገጽቶ እጁን አካባቢው ላለ ለሚገኝ የጸጥታ አካልም ሰጥቷል። የወረዳው ፖሊስም በደረሰው ሪፖርት መሰረት በስፍራው ተገኝቶ የልጁን አስክሬን በማንሳት ለምርመራ ወደ ሆስፒታል ልኳል። ፖሊስም በተከሳሹ ላይ አስፈላጊውን ምርመራ በሕክምናና አስክሬን ምርመራ ውጤት፣ እንዲሁም በተከሳሹ ቃል እንዲሁም በሌሎች ማስረጃዎች የምርመራ መዝገቡን በማጠናከር ለአቃቤ ህግ እንደላከም ትገልጸዋል። አቃቤ ህግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 539 ንዑስ አንቀጽ 1 በከባድ የሰው መግደል ወንጀል ክስ የመሰረተበት እንደሆነም ተገልጿል። በአቃቤ ህግ ተው የምስራቅ ሀረርጌ ዞን ከፍተኛ ፍርድ ቤትም ሰሞኑን በኋላው ችሎት ተከሳሽ መሐመድ አህመድ ራሱን መከላከል የማይችልና እንቅልፍ ላይ ያለውን ልጅ በመግደል ጨካኝ፣ ነውረኛና አደገኛ በሚያስብል በፈጸመው ድርጊት ሙሉ በሙሉ መጸጸቱ እና ከዚህ በፊት ምንም አይነት የወንጀል ሪከርድ የሌለበት በመሆኑ እንደ ማቅለያ ተወስዶለት እጁን ከሰጠበት ቀን ጀምሮ በ አስራ አምስት አመት ጽኑ እስራት እንዲቀጣ የተወሰነበት መሆኑን የምስራቅ ሀረርጌ ዞንና አቃቤ ህግ ጽህፈት ቤት የተለያዩ ወንጀሎችና የነብስ ግድያ ምርመራ ዳይሬክቶሬት ሬዲዮ ያገኘው መረጃ አመላክቷል። ተመልካቾቻችን ከሀገር ውስጥ የያዝናቸው ጉዳዮች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወደ ያገኘናቸው ጉዳዮች እናልፋለን። ኢራን የአሜሪካን የኒኩሊየር ስምምነት በመቆም ዩራኒየምንም ማበልጸግ እንደምትቀጥል ጋልገባች። የኢራኑ ጠቅላይ መሪ አያቶላሊ ካሚኔ ቴራን የዩራኒየም ማበልጸጓን እንደማሰው ቃል ገብተዋል። በኢራን የኒኩሊየር መርሃ ግብር ላይ ለረዥም ጊዜ የዘለቁ አለመግባባቶችን ለመፍታት ያቀደውን የዩናይትድ ስቴትስ ሀሳብንም ውድቅ አድርገዋል። ጠቅላይ መሪው ይህንን አስተያየት የሰጡት ረቡዕ ሲሆን ባደረጉት ንግግርም አሜሪካና ኢራን ስለ አዲስ የኒውክሌር ስምምነት ዝርዝር ድርድር ላይ መሆናቸውን ገልጸዋል። የዩራኒየም ማበልጸግ ጉዳይ በድርድር ውስጥ ተለጣፊ ነጥብ ሆኖ የቆየ ሲሆን አሜሪካ በትሄራን ላይ የተጣሉትን የምዕራባውያን ማዕቀቦችን ለማንሳት ሙሉ በሙሉ ማቆም ወይም ዝቅተኛ ደረጃ ብቻ ኢራን ዩራኒየም እንድታበለጽግ ትፈቅዳለች ተብለዋል። የዩናይትድ ስቴትስ የኒውክሌር ፕሮፖዛል የኢራንን በራሴ የመተማመን እምነትና እንችላለን የሚለውን መርህ ይቃረናል ሲሉ ካሜን በ1989 የኢስላሚክ ሪፐብሊክ መስራች የሆኑት አያቶላ ሩሃሊ ኩሜኒ ሞት መታሰቢያ ላይ ባደረጉት ንግግርም ገልጸዋል። ከሚኒ የዩራኒየም ማበልጸጊያ ጉዳይ ኢራን የኃይል ነጻነት ፍለጋ ቁልፍ ሆኖም ቆይቷል። ነጻነት ማለት በአሜሪካና በመሳሰሉት ሀገራት ዘንድ አረንጓዴ ብርሃን አለመጠበቅ ማለት ነው ሲሉ የቀረበው የአሜሪካን ሀሳብ መቶ በመቶ የ1979 የኢራን የአብዮት ሀሳብን ይቃረናል ሲሉም ተደምጠዋል። ቴሄራን ለውሳኔዎች የዋሽንግተንን ይሁንታ እንደማትጠብቅ አክለውም ተናግረዋል። አንዳንድ ሰዎች ምክንያታዊነት ማለት ለአሜሪካ መስገድና ለጭቋኝ ሀይል መገዛት ማለት ነው ብለው ያስባሉ። ይህ ምክንያታዊነት አይደለም ሲሉም ካሚኒ ገልጸዋል። ኢራን ዩራኒየም ማበልጸግ አለባት ወይስ የለባትም በሚለው ጉዳይ ላይ ለምን ጣልቃ ገባላችሁ ሲሉም ጠይቀዋል። ሰኞ ዕለት ሮይተርስ ዜና ወኪል ቴህራን ለአስርት ዓመታት የዘለቀውን የኒውክሌር ውዝግብ ለማስቆም የቅርብ ጊዜውን የአሜሪካ ሀሳብ ውድቅ ለማድረግ መዘጋጀቷንም ዘግቧል። አንድ ስማቸው ያልተገለጸ ዲፕሎማት በመጥቀስ ሀሳቡ ዋሽንግተንን በዩራኒየም ማበልጸግ ላይ ያላትን አቋም ለማላላት ወይም የቴህራንን ፍላጎት ለማርካት ያልቻለ ነው ሲሉም ተናግረዋል ተገልጿል። ሳውዲ አረቢያ ሀጃጆች የሙቀት መጠን በሚጨምርበት ሰዓት በቤት ውስጥ እንዲሆኑ አሳሰበች። የሳውዲ አረቢያ ባለስልጣን ሀጅ የሚያደርጉ ተጓዦች ከፍተኛ የሙቀት መጠን ምክንያት በማድረግ አብዛኛውን ጊዜያቸውን በድንኳን ውስጥ እንዲያሳልፉ አሳሰቡ። የሳውዲ አረቢያ የሀጅና ኡምራ ሚኒስተር ተውፊቅ አልራህቢያ በአረፋት ቀን ያለው ከፍተኛ ሙቀት የሀጆች ጤንነታቸውን ለመጠበቅና ማንኛውንም የሙቀት ጭንቀት ለመከላከል ከጠዋቱ አራት ሰዓት እስከ ቀን አስር ሰዓት ድረስ በካምፓቸው ውስጥ እንዲቆዩ እንደሚያስፈልግም አሳስበዋል። የአረፋ ቀን በተለምዶ የሀጅ ጉዜ የሚደረግበት ሲሆን ይህም ተጓዦች ከመካ ወጣ ብሎ የሚገኘውን የአረፋ ተራራን የሚወጡበት ኩነት ነው። እዚያም ሀጃጆች የሰባ ሜትር ከፍታ ባለው ኮረብታ ላይና በዙሪያ ባለው ሜዳ ላይ ለሰዓታት ጸሎትና ቁርአን ንባብ እያደረጉ ድረስ ይቆያሉ። በአረፋት ተራራ ላይ ምንም አይነት ጥላ ስለሌለ ሀጃጆች በቀጥታ ለብርሃናማ ፀሐይ ለሰዓታት ይጋለጣሉ። በአረፋት ቀን ተራራ ወይንም ከፍታ ቦታ ላይ መውጣት ከልክ ያለፈ የአካል ብቃት እንቅስቃሴ ስለሚጠበቅና ና የሙቀት መጨናነቅ ስለሚጨምር ጥንቃቄ ማድረግ ይገባል ብለዋል። የዚህ አመት የሙቀት መጠን ከአርባ ዲግሪ ሴልሺየስ እንደሚበልጥ ተተንብዮዋል። በዚህ አመት ባለስልጣናት ከአርባ በላይ የመንግስት ኤጀንሲዎችና ሁለት መቶ ሀምሳ ባለስልጣናትን በማሰባሰብ በሁለት ሺ አራት ገዳይ የነበረውን ሙቀት ተከትሎ ከሙቀት ጋር በተያዙ በሽታዎች ዎች ላይ የሚያደርጉትን የጥንቃቄ ጥረት በእጥፍ አሳደግ ችለዋል። በቦታው በሺዎች የሚቆጠሩ የሕክምና ባለሙያዎች በጥባባቂነት እንደሚቀመጡና ና ከአራት መቶ በላይ ማቀዝቀዣ ክፍሎችን እንደሚሰሩም አልራቢያ ባለፈው ሳምንት ለኤፍፒ ተናግረዋል። እስካሁን ድረስ ከአንድ ነጥብ አራት ሚሊዮን በላይ መእመናን ለሀጅ ወደ ሳውዲ አረቢያ መግባታቸውንም ባለስልጣናቱ አስታውቀዋል። የተከበራችሁ ተመልካቾቻችን ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ ሲደርሱ የነበሩት መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። አብረናቸው የቆየነው ደግሞ ሚሊዮን ሙሴና ሰብለ አበበ ከመላው የዝግጅት ክፍሉ ባልደረቦቻችን ጋር በመሆን ነበር። በሌሎች ጉዳዮች ተመልሰን እስክንገናኝ ሰላም።